ወፍራምና ቀጭን ንጫዋወት አንቶን ቸሆቭ ፀሐፊው፣ መኩሪያ መካሻ ተርጓሚው። በኒኮላያቭስክ ባቡር ጣቢያ ሁለት ጓደኛሞች ተገናኙ። አንደኛው ወፍራም ሲሆን ሌላኛው ቀጭን ነው። ወፍራሙ በባቡር ጣቢያው ውስጥ ተመግቦ መውጣቱ ነበር። ከንፈሩ በቅቢያ ብለጭልጯል። የተቀባው የአዶኮሎን ሽቱ ከሩቅ ይጣራል። ቀጭኑ ገና ከባቡር መውረዱ ስለሆነ በሻንጣዎቹ በካርቶኖችና በጥቃቅን ቋጠሮች ተከቧል ከላዩ ላይ የቡና ዝቃጭ ሽታ ይሰነፍጣል። ከጀርባው ቀጭንና አገጫም ሴት ትታያለች፣ ሚስቱ ናት። ቀውላላና ዓይነ ውሽንግሩ ተማሪ ደግሞ ልጁ ነው። ፕሪፍሪም ሲል ወፍራሙ ሰውዬ ቀጭኑን ተመልክቶ ጮኸ። አንተነ፣ ሌላ ወዳጄ! ለመሆኑ ስንት ጊዜ ሆነን ሳንገናኝ? ወይናቴን ሲል ቀጭኑም አጸፋ መለሰ። ሚሻ፣ አብሮ አደጌ ሚሻ፣ ምን እግር ጣለ? ሦስቴ አከታትሎ ከተሳሳሙ በኋላ ተፋጠው አይን ላይ ዓይናቸው እምባ ያቀረዘዘ ቢሆንም በደስታ ተውጠዋል። ወዳጅ ሆይ አለቀጭኑ ፈጽሞ አልጠበቅኩም። እስኪ ተመልከተኝ እንደ ጥንቱ ቆንጆ ነህ። አያንተ ለመሆኑ እንዴት ነህ? ሀብት አፈራህ? አገባህ? እኔ እንደሆንኩ እንደምታየው ነው። አግብቻለሁ፣ ይቺ ሚስቴ እኮ ናት። ሉዊዛ ትባላለች፣ ፕሮቴስታንት ናት። ይሄ ደግሞ ልጄ ነው፣ ናፍናያል ይባላል፣ የሶስተኛ ዓመት ተማሪ ነው። እያያዝናም ወደ ልጁ ዞር ብሎ፣ ናፍናያል ልጄ፣ ይሄ የልጅነት ጓዴ ነው አብረን የተማርነው ልጁም ጥቂት ካሰበ በኋላ ባርኔጣውን ለሰላም ታነሳ። አንድ ትምህርት ቤት አንድ ላይ ነው የተማር ነው ሲል ቀጭኑ ቀጠለ። ታስታውሳለህ ያኔ ተረት ማውራት ትወድ ነበር፣ መጽሐፍቶቹን ባቃጠልኳቸው ኖሩ እንዴ ል ልጆች ነበረና አትፍራ እንጂ ናፍናኤል፣ ጠጋበል ቅረበው። ይኸውልህ ይቺ ሚስቴ ናት፣ ቫንሴኖባ የተወለደች የፕሮቴስታንት ተከታይ። ልጁ ጥቂት አሰብ አድርጎ ከአባቱ ጀርባ ተሸሸገ። ታዲያስ የጥንቱ ጓደኛዬ ኑሮ እንዴት ነው ሲል በአግራሞት ወፍራሙን ጠየቀው። የት ነው የምትሰራው? ወይ ስራ የለም እየሰራሁ ነው፣ ወዳጅም በኮሌጅ ተቆጣጣሪነት ሁለት አመት ጨርሻለሁ። ስታንስላቭን ሜዳሊያም ተሸልሜያለሁ። ደመወዙ ግን እዚህ ገባ የሚባል አይደለም። እግዚአብሔር ይሆነን ብቻ። ሚስቴ ሙዚቃ ታስተምራለች፣ እኔም ለተጨማሪ ገበያችን የሲጋራ ፓኮዎችን እሰራለሁ። ታ እንዴት ያለ ማስቀመጫ ፓኮ! አንዳንድ ሩብል ሸጣቸዋለሁ። አስርና ከአስር በላይ ፓኮዎች የገዛኝን ቅናሽ ይደረግለታል? ቀደም ሲል አስተዳደር ክፍል ውስጥ ሰርቼ ነበር። አሁን የመምሪያ ኃላፊ አድርገውኛል። ከእንግዲህ እዚሁ ነው የምኖረው። አንተስ ታዲያ እንዴት ነው? አትፍራ፣ ተናገር። አማካሪ ነህ አይደለም እንዴ? አይደለም ወዳጄ፣ ትንሽ ከፍ በል አለው ወፍራሙ። የመንግስት የሚስጥር ክፍል አማካሪ ሆኜ አገልግያለሁ። ለዚህም ሁለት ኮከቦችን ተሸልሜያለሁ። ቀጭኑ በድንገት ፊቱ አመድ መሰለ። በቆመበት ክንችር አለ። ፊቱ ከመቀጽበት ተለዋወጠ። ከፊቱና ከአይኑ ውስጥ ብልጭታ የሚረጭ መሰለ። አካሉ እየታጠፈ እየሟሸሸና እየጎበጠ ሄደ። የሚስቱ ሹላ ገጭ ይበልጥ ረዘመ። የተከበሩ ክቡር፣ እርስዎም በማግኘቴ ደስታዬ ወሰን የለውም። ጓዴ ማለት ይቻል ይሆናል? ይህን በመሰለ መስሪያ ቤት የሚሰራውን ሰው እንቴ! ይሄ በል እንግዲህ ይብቃ፣ አለውና፣ ወፍራሙ እየተንጎማለለ መንገዱን ቀጠለ። ይሄ ሁሉ ውዳሴ ምን ያስፈልጋል? እኔ የጥንት የጠዋቱ ጓደኛ ነኝ። ለምኑ ነው ይህን ሁሉ ማደግደግ? ይቅርታ ያድርጉልኝ። ምን ነው ምን አጠፋው? ምን የቀጭኑ ሰውነት አብሮ ሟሸሸ። ወፍራሙ አንድ ሸንቋጭ ነገር ጣል ሊያደርግ የፈለገ ቢመስልም በቀጭኑ የፊት ገጽ ላይ አክብሮት ይነበብበት ነበር። ወፍራሙ ያሰበውን ከመናገር ካፉ ላይ መልሶ ወደ ቀጭኑ ዞር አለ። ሊሰናበተውም እጁን ዘረጋ። ቀጭኑ ግን ሶስት ጣቶቹን አስረዝሞና በመላካሉ እያደገደገ እንደ ቻይናው ይሳቅ። ሚስቱም ተደረባ ፈገግ አለች። ናፍናኤል እግሩ ወደ ኋላ ሰብስቦ በባርኔጣ ሰላምታ ሰጠ። ሶስቱም እጣቸው ዱብ እንዳለ ተያዩ። ከማን አንሼ በሚል መንፈስ በዚያ ነበር ባለስልጣን ነኝ አለው። ባለስልጣን ከማለቱ ደግሞ የዛኛው ማደግደግ ይባስ እንዱ ግን እስከ መቼ